የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኔዘርላንድስ ኩባንያዎች የኢኮኖሚ ማሻሻያው የፈጠረውን ምቹ ዕድል በመጠቀም የኢንቨስትመንት ተሳትፏቸውን እንዲያጠናክሩ ጥሪ አቀረቡ። ሚኒስትሩ በኢትዮጵያ ከኔዘርላንድስ አምባሳደር ክሪስቲን ፒሬ ጋር የሁለቱን ሀገራት ግንኙነት በይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ተወያይተዋል። ኢትዮጵያ ወንጀልን በመከላከል እያከናወነቻቸው ያሉ ተግባራትን ለተለያዩ ሀገራት ተወካዮች አቀረበች። የተባበሩት መንግስታት 15ኛው የወንጀል መከላከልና የወንጀል ፍትህ ኮንግረስ የአፍሪካ አህጉር የቅድመ ዝግጅት ስብሰባ በአዲስ አበባ እየተካሄደ ነው። በመድረኩ ላይ በኢትዮጵያ ከወንጀል መከላከል ጋር በተያያዙ ፖሊሲና ስትራቴጂዎችን በመቅረጽ ህጎችን ከማውጣትና ከመተግበር ጀምሮ እየተሰሩ ያሉ ስራዎች ቀርበዋል። የናይጄሪያ ወታደራዊ ልዑክ የኢትዮጵያ ፌዴራል ፖሊስ የለውጥ ሥራዎችን ጎበኝ። በጉብኝቱም ዘመናዊ የፖሊስ መገናኛ ዲጂታል ሬዲዮ የኮማንድ ኮንትሮል ማዕከልን ጨምሮ ዘመናዊ ካሜራና የደህንነት መሳሪያ የተገጠመላቸው ተሽከርካሪዎችን ተመልክተዋል። የኢትዮጵያ ፌዴራል ፖሊስ በሕገ ወጥ መንገድ ሲዘዋወር የነበረ ከ24 ሚሊዮን ብር በላይ ዋጋ ያለው 3700 ኩንታል የቡና ምርት መያዙን አስታወቀ። ቡናውን ከአዲስ አበባ ወደ ደብረ ብርሃን ከተማ ለማስገባትና ከአዲስ አበባ ወደ ባህር ዳር ለመውሰድ በተሽከርካሪዎች እየተጫነ ሳለ መያዙን የፌዴራል ፖሊስ መረጃ አመልክቷል።